በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራንና ክቡራት የተዋህዶ ልጆች እንኳን ትንሣኤ ለዋለባት ለስድስተኛዋ ቀን አደረሳቸው አደረሰን። ዛሬ እንደ ቀኑ አጠራር ዕለት ዓርብ ይባላል። እንደ ቤተ ክርስቲያናችን ስያሜ እናጠራር ደግሞ ቤተ ክርስቲያን ተብላ ትጠራለች። የዛሬዋ ዕለት በቤተ ክርስቲያናችን አጠራር ቤተ ክርስቲያን ተብላ የምትጠራ ማለት ነው፣ በሊቃውንት ስያሜ የተቀመጠልን ምሳሌ ከሰኞ ከእሁድ ጀምረን ያሉት ስያሜዎችን እየተነጋገርን መጥተናል። ሰኞ ትንሳኤ ማለት ያው እሁድ ትንሳኤ ነው ይታወቃል። ሰኞ ማእዶት፣ ማክሰኞ ቶማስ፣ ረቡዕ አላዛር፣ ሐሙስ አዳም ሐሙስ ብለን እየተነጋገርን መጥተናል። ዛሬ ደግሞ ዕለተ ዓርብ ደግሞ ቤተክርስቲያን ተብላ ትጠራለች ማለት ነው። እንዴት ቤተክርስቲያን ተብላ ተጠራች ለሚለው ጥያቄ ዋናው ትልቁ ነገር ቤተክርስቲያን ተብላ የተጠራችበት ምክንያት አምላካችን ኢየሱስ ክርስቶስ የተሰቀለው በዕለተ ዓርብ ነው። በዕለተ ዓርብ ተሰቅሎ ስጋውን ቆርሶ ደሙን ሲያፈስ የፈሰሰው ደሙ በዓለም ላይ ተረጭቷል። ለምሳሌ ለንጊኖስ የሚባል የአይሁድ ጭፍራ ነበረ። እርሱ ጌታችን ኢየሱስ ክርስቶስ ሲሰቀል አልዋለም። ምክንያቱም በልቡ ጌታን ያምን ነበር ይላል። በአፉ ከአይሁድ ጋር አንድ ቢሆን፣ በልቡ መድኃኒታችን ኢየሱስ ክርስቶስ ስለሚያምን እሱን ሲሰቀል ከማይ ዓይኔ ከማያይበት ቦታ አልዋል ብሎ ወደ በረሃ ሂዶ ዋለ ይላል። ማታ ሲመለስ ዘጠኝ ሰዓት ላይ ማለት ነው። ተሰቅሎ አጌው ሙቷን ሙቷል ወይስ አለ ብሎ በጦር ጎኑን ቢወጋው ደሙ ፈሷል። በዚህን ጊዜ መላእክት ደሙን መሬት እንዳይነካ ብለው ለጊዜው ማለት ነው እነሱ ወይንም ለዓለሙ እንዲደርስ ብለው በጽዋ በወርቅ ጽዋ ተቀብለው ረጭተውታል። እንግዲህ የወርቅ ጽዋ ይሄ እግዚአብሔር የሰጣቸው የክብራቸው መገለጫ ነው። የክብራቸው መገለጫ ነው እንጂ እንደኛ እንደ ምድራዊ ጽዋ ነው ማለት አይደለም። ያንን ረጭተውት ጽንፍ እስከ ጽንፍ ደርሷል፣ ወይንም በዓለም ላይ ተረጭቷል። እንደውም ምን ይላል ሌላ ቤት መጽሐፍ ላይ ወነዞ በመንኮበያት ይሁን እነሱስ የዚህን ያህል አቅም አይኖራቸውም ብሎ ራሱ በመለኮታዊ በመለኮታዊ ኃይል ረጭቶት ጽንፍ እስከ ጽንፍ ደርሷል። በአውራጣቱ የረጨው ጽንፍ እስከ ጽንፍ ደርሷል። ይሄ አምላክነት ስራ ስለሆነ እንዴት ነው ሊሆነ እንዴት ሆኖ ሊደረግ ቻለ አይባልም። የአምላክ ስራ ነው ይሄ በዚህን ሰዓት ደሙ ጽንፍ እስከ ጽንፍ ደርሷል ማለት ነው። ተረጭቷል፣ በዓለም ተረጭቷል። ይኸውም ሊታወቅ ይላሉ አባቶቻችን ያስቀመጡ። ይኸውም ሊታወቅ ዛሬ ቤተ ክርስቲያን የሚሰራበት ስጋ ወደሙ የሚፈተትበት፣ ቃለ እግዚአብሔር የሚነገርበት፣ ታቦት የሚያድርበት ቦታ ሁሉ እኛ ባላወቅ ነው እሱ ባወቀ እርሱ መድኃኒ ዓለም ባወቀ ደሙ የጠበበት ወይንም የተረጨበት ያረፈበት ቦታ ነው ይላል። ስለዚህ ደሙ የተረጨው በዕለተ ዓርብ ነው። እንደገና ደግሞ ቤተ ክርስቲያን የምትሰራው ደሙ ከነጠበበት ላይ ነው ደሙ ከነጠበበት ላይ ነው ስለዚህ ደሙ ከነጠበበት ወይም ደሙ ከፈሰሰበት ላይ ቤተ ክርስቲያን የምትሰራ ከሆነ አሉ አባቶቻችን የምትሰራ ከሆነ የዛሬውም ቀን የዛሬውም ቀን ቤተ ክርስቲያን ተብሎ መጠራት አለበት ምክንያቱም ደሙ የፈሰሰው በዕለት አርብ ነው እንደገና ቤተ ክርስቲያን የተመሰረተችው ደሙ ከፈሰሰበት ላይ ስለሆነ የዛሬዋ ቀን ቤተ ክርስቲያን ተብላ ትጠራለች ሲሉ አባቶቻችን ይህን ስያሜ ሰጥተው ዛሬ በቤተ ክርስቲያናችን በየበለጠ ቤተ ክርስቲያን እየተባለ ፣ እንደውም ቅዱስ ያሬድ ምን ይላል መሰላችሁ? በደሙ ቤዘዋ ወበማይ ዘዊዘ እምገቦሁ አጥመቃ ወረሰ ያለ ቅድስት ቤተ ክርስቲያን። በከበረ ደሙ ቤተ ክርስቲያንን አከበራት፣ ዋጃት። ከጎኑ በፈሰሰ ማየ ገቦ ደግሞ አጠመቃት። ያ ማለት ምዕመናንን እኛን ማለት ነው። ተጠምቀናል ከጎኑ በፈሰሰ ገቦ። ስለዚህ አጠመቃት ወረስ ያለ ቅድስት። ስለ ቤተ ክርስቲያን ከሌሎቹ እምነት የተለየ አድርጎ ልዩ አደረጋት። ይህ ማለት ደሙ ከፈሰሰበት ቦታ ላይ ቤተ ክርስቲያን ስለምትሰራ ከሌሎቹ አማልክት ቤቶች ቤተ ክርስቲያን የተለየች ናት ብሎ ቅዱስ ያሬድ ይህን ድርሰት አስቀምጧል። ይህን በተመለከተ ሊቃውንቱም ዛሬ በቤተ ክርስቲያን ቤተ ክርስቲያን እያነሱ የክርስቶስም ስቅለት ደሙ መፍሰሱን በዓለም ላይ መረጨቱን ቤተ ክርስቲያን ደግሞ የክርስቶስ ደም ከፈሰሰበት ላይ መሰራቷን መታነጿን እያነሱ ያመሰግናሉ ማለት ነው። ስለዚህ ቤተ ክርስቲያን የተባለው ዛሬ በዚህ ምክንያት ነው ብለው አባቶቻችን ያስቀመጠሉን፣ ይህ ነው ትልቁ ምስጢር ነው ማለት ነው። ስለዚህ ቤተ ክርስቲያን እያልን ዛሬ እናከብራታለን።